ከለራቸው ብቻ ነው የሚለያይ። ስፋታቸውም ተመሳሳይ ነው፣ ሰፋፊ ናቸው። እንደዚህ ሲነካ እራሱ ያስታውቃል። ከላይ ቁጭ ቁጭ ያሉ ዲዛይኖች ናቸው፣ ፈርጥ ስራ እንለዋለን። ይሄንን ዲዛይን አቀማመጡ፣ ጥራቱ፣ አሰራሩ የመነኑ ጥራት ጽድት ብሎ የተሰራ ልብስ ነው። እንደምታዩት ነው። ጥበብ ላይ ድምቅ ከላይ ቀር እንደዚህ ነው መድመቅ ያለበት። በጣም ደማቅ ው። እንዴት እንደሚያምርዩት እንደዚህ ከረቀ ሲታዩ። እነዚህ ታዲያ እንደ ቦክስ ናቸው መሀል ላይ የተጠቀሙት። እዚህ ጋር መስቀሎች ናቸው የተጠቀሙት፣ መሀል መሀል ላይ መስቀል አለው። በጣም ነው የሚያምር። የነጠላ ስፋት ደግሞ ልዩ ነው። ሁለቱም ሰፋፊ ናቸው። ነጠላቸው ይህን ይመስላል። የዚኛውም እንደዛው ተመሳሳይ ስፋት ነው ያላቸው። በጣም ነው የሚያምር። ሰላም እንደምናላችሁ ውድ ቤተሰቦቻችን፣ ዛሬም እንግዲህ በአለም ጥበብ ሰአታችንን ሳምንታችንን ጠብቀን መጣን ማለት ነው። ዛሬ እንግዲህ በጠረጴዛ ሙሉ የጥበብ ማዕድ ቀርቦላችሁ ሙሉ እነዚህን ሙሉ እየዘረጋው አሳያቸዋለሁ ትልልቅ ፕሮግራም ያላችሁ ሙሽሮች የሙሽራ እናቶችና ሙሉ አጃቢዎች የሚሆን በጣም የሚያማምር ትልልቅ ሰፋፊ ልብሶች ናቸው። ለትልቅ ፕሮግራም የሆኑ ልብሶች ነው። በጣም የምወደው ከለር ላይ የጀመርኩት ይህ ልብስ በጣም ልዩ ነው። እንደምታዩት ነው፣ ስፋቱን እዩት። ዲዛይን አጠቃቀማቸው መሀል ላይ ተ ከርቀት ሲታይ መስቀል ቅርጽ ነው ያለው፣ በጣም ነው የሚያምር። እነዚህ ጋር የመጡት ዲዛይኖች ምናምን ሲሰራ ከርቀት ሲታይ በጣም ትልቅ ውበት የሚያሳዩ ዲዛይኖች ናቸው። እንደዚህ ብዙ ከለር ሳይጠቀሙ እንደዚህ የሚያ ምር ሆኖ ቆንጆ አድርገው ሰርተውታል። እንደምታዩት በጣም ነው የሚያምር፣ ከለር አገባቡ፣ ዲዛይኑ፣ ፍሬሞቹ መስቀል መስቀል ናቸው። በጣም ነው የሚያምሩ። እንደዚህ አይነት ከለሮች ላይ ተዲየ እንደነገርኳችሁ ለትልቅ ፕሮግራም ስለሆነ የምትጠቀሙት ፈርጥ መጠቀም ትችላላችሁ። ብዙ ከለሩ የበዛ ከለር ስላልሆነ እዚህ ላይ ፈርጥ ቢጨመርባቸው የበለጠ ትልቅ ውበት ይኖረዋል። መጨመር ይቻላል። በጣም ነው የሚያምር። ትልቀቱን እንደዚህ ላሳያችሁ። ስፋቱ ነው በጣም የሚያምር በጣም ሰፊ ነው ቆንጆ አሰራር ነው ያለው ይሄን ልብስ በምትፈልጉት ስታይል ቆንጆ ሆኖ ተሰርቶ አልቆለት ሀያ አራት ሺህ ብር ብቻ ነው ያዋቹ ከለር ጋ ዲዛይን ጋ ተመሳሳይ ነው ጀስት ከለሩን እንድትመርጡ ብቻ የቀረበ ነው ሻይኖች ከለሮቹ እንዴት እንደሚያምሩ ከለሩ ይሄ አረንጓዴ አይነት ነገር ነው ብዙ ከለር ነው የተጠቀሙበት እንደ ሳካራም አይነት ነው ብዙ ከለሮች አንድ ላይ ገብተው የተሸመነ ልብስ ነው እንደምታዩት ነው ዲዛይኑ ከመሃል መስቀል ዲዛይን ነው ያለው በጣም ነው የሚያምር ስፋቱም፣ እንደምታዩት ከዚህኛው ከለር ዲዛይን ጋር ሙሉ በሙሉ ተቀራራቢ ነው። ላሳያችሁ፣ ጎንና ለጎን አድርጌ ይህን ይመስላል። የዚህኛው ሙሉ በሙሉ ዲዛይኑ አንድ አይነት ሆኖ ከለራቸው ብቻ ነው የሚለያይ። ስፋታቸውም ተመሳሳይ ነው፣ ሰፋፊ ናቸው። ዋጋቸው ተመሳሳይ ነው፣ ሀያ አራት ሺህ ብር ብቻ በቀጣይ መሳያችሁ ደግሞ ይህ ልብስ እንግዲህ እንዴት እንደሚያምር እዩት። ቀይ አድናቂዎች ድንግጥ የሚያደርግ ስፋቱ ደግሞ፣ ቀይ ከለር አድናቂዎች በተለይ እንደ ነገር ኳቸው ለትልቅ ፕሮግራም እንደዚህ ፍክት ያለ ሲሆን በጣም ነው የሚያምር። ዲዛይነር ጠቀቀማቸው ስፋቱ ሰፊ ሆኖ ግን የማይረብሽ ቀይም ሆኖ የማይረብሽ አይነት በጣም የሚያምር እይታ ያለው ቆንጆ አሰራር ነው። ታች ላይ ፍሬሙ ሙሉ በሙሉ ተቀምጧል። ዙሪያ ሆኖ ዲዛይኖቹ ከላይ ቁጭ ብለው ነው ያሉት። በጣም ነው የሚያምር ስፋቱ፣ ከለር፣ አሰራሩ በጣም ነው የሚያምር። እዚህ ላይም ፈርጥ መጨመር ይቻላል፣ ግን ያለ ፈርጥ እራሱ በጣም ነው የሚያምር። ይሄ ልብስ ልዩ ነው አይደለ? እኔ በጣም የወደድኩት ስፋቱ፣ ከለር አገባቡ፣ ዲዛይኑ በጣም ነው የሚያምር። እንደምታዩት ነው የነጠለው ስፋት ደግሞ ይህን ይመስላል። እንዴት እንደሚያምር እዩት። የነጠረውን ስፋት ፍሬሞቹ ተጠቅመውለታል። እንደዚህ አቀማመጣቸው በጣም ነው የሚያምር። እዚህ ከዚህ የተጠቀሙት ዲዛይኖች ራሱ ልዩ ሆኖ እንዲታይ አድርገውታል። በጣም ነው የሚያምር። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሰላሳ ሁለት ሺህ ብር ብቻ ነው። ቴዲ ይገባል። በጣም ሰፊ ነው እንደምታዩት፣ ነው በደንብ ተጨንቀው የሰሩት ልብስ ነው። የመነኑ ጥራት፣ የልብሱ ይዘት በጣም የሚያምር ቆንጆ አሰራር ነው። በቀጣይ ማሳያቸው ደግሞ ልካ እንዳሳያቸው አይነት ዲዛይን ሆኖ ከለሩ ይህን የቀዩ ከለር ደመቅ ያለ ውስጥ ላይ ሙሉ በሙሉ መደቡ ላይ ሻይን ከለር ቀይ ሻይን ከለር አለው። በዛ ላይ እዚህ ጋር የተጠቀሙት ጎልድ ከለሮቹ በጣም ነው የሚያምሩ። ቴዲ እንደዚህ ይሄ ፈርጥ ስራ የሚባል አይነት ስራ ነው። ቁጭ ያለ ነው እንደዚህ ከላይ ሲዳበስ እንደዚህ ሲነካ ራሱ ያስታውቃል። ከላይ ቁጭ ቁጭ ያሉ ዲዛይኖች ናቸው። ፈርጥ ስራ እንለዋለን። ይሄንን በጣም ነው የሚያምር ዲዛይን አገባቡ። ከለሮቹ በጣም ልቅም ያሉ ቆንጆ አሰራር ያለው ልብስ ነው። የነጠለውን ስፋት ላሳያችሁ። ይህን ይመስላል። ነጠላው በጣም ነው የሚያምር። የነጠላው ስፋት ሙሉ በሙሉ ዳይመንዶቹን የተጠቀሙት ዳርና ዳር ላይ ልክ በዝግዛግ አድርገው ፍሬም ተጠቅመውለታል። በጣም ያምራል። ቆንጆ አሰራር ነው ያለው። በምትፈልጉት ስታይል ተሰርተዋል። ቆደት ዋጋው ቴዲዬ ፈርጥ ስራ ስለሆነ ከዛኛው ስፋቱ ትንሽ ይቀንሳል፣ ግን ዋጋቸው ተመሳሳይ ነው። ሰላሳ ሁለት ሺህ ብር ብቻ ማለት ነው። በጣም ወድጄ እንዴት እንደወደድኩት ከለር አገባቡ እንዴት እንደሚያምርዩት ይሄ አረንጓዴ ከለር ነው። ዲዛይኖቹ በጣም ነው የሚያምሩት፣ ለየት ያሉ ዲዛይኖች ናቸው። ትልክ ሁሌም እንደምንለው ከለሮች ተቀላቅለው ሲሰራ ሰከራም ከለር ይባላል። ልክ በዛ ሲይዘት ነው የተሰራው። መደብ የሚባል የለውም ቴዲዬ ሁሉም የራሱ ዲዛይን ይዞ የገባ ከለሮች። አሁን አንዳንዴ ይሄ መደቡ ይሄ ነው ይባላል። ይህኛው ግን ሙሉ በሙሉ ዲዛይን ነው፣ በዲዛይን ያለቀ ልብስ ነው። እንደምታዩት በጣም ነው የሚያምር ከለርም አለው። ይሄኛው ደግሞ ሌላኛው ከለር ነው፣ ብርቱካን ከለር ነው። ዲዛይኑ ተመሳሳይ ነው፣ ከለር አገባባቸው እንደምታዩት፣ ከለር አገባባቸው ብቻ ነው የሚለያየው። እንዴት እንደሚያምር ዩት እንግዲህ ቀድማችሁ በማዘዝ አንዳንድ ፍሬ ብቻ ነው ያለ ለጊዜው። ቀድማችሁ በማዘዝ ተጠቀሙበት። ያው ለግሩፕ ለምትፈልጉ ከስተመሮች ደግሞ ቀደም ብላችሁ ካዘዛችሁ መሸመን ይችላል። እንደዚህ ይህን ይመስላል። የነጠሎ ስፋት ደግሞ ልዩ ነው ቴዲ። ሁለቱም ሰፋፊ ናቸው ነጠላቸው ይህን ይመስላል። የዚኛው ነጠላ የዚኛውም እንደዛው ተመሳሳይ ስፋት ነው ያላቸው። በጣም ነው የሚያምሩት። ይህንንስ በምትፈልጉት ስታይል ተሰርቶ አልቆለት ሀያ አንድ ሺህ ብር ብቻ ነው ቴዲ። በጣም ነው የሚያማምሩ ከለሮቹ፣ ዲዛይናቸው፣ ከለር አጠቃቀማቸው በጣም የሚያምሩ ቆንጆ አሰራር ነው ያለው። ከተጠቀሙበት። ቀጣይ ማሳያቸው ደግሞ ሙሉ በሙሉ በ ብርቱካን መደብ የተሰራ የሚያምር ቆንጆ ዲዛይን ያለው ደረጃ ልብስ ነው። ይህን ልብስ በቀይ ልብስ የታወቀ ነው። አሁን ደግሞ በብርቱካን ከለር በጣም የሚያምር ሆኖ ተሰርቷል። ከብርቱካን ከለር ጋር ጎልድ ሻይን የሚያደርግ ከለር ተጨምሮበታል። እንደምታዩት እንዴት እንደሚያምር ዲዛይኑን የደረጃዎቹ አቀማመጥ መሀል ላይ ያሉት ነጮቹ በራሱ መጠነኛ ሆኖ የተሰሩ ናቸው። የራሳቸውን ዲዛይን ያመጡት ነጮቹ በራሱ ስፋቱ በጣም ሰፋፊ ሲሆን ዲዛይኑ ያበላሻል። ይሄኛው ግን ጠበብ ያለ ስለሆነ የራሱን ቆንጆ እይታ እንዲኖረው አድርጎ ያመጡት በጣም ነው የሚያምር። ሸማኔዎቻችን እንደዚህ ቆንጆ አድርገው ተጠበውበታል። ሁሌም እንደምንናገረው ደረጃ ከታች ያሉ ደረጃዎች የትኛው ልብስ ላይ መቀነስ ይችላሉ። እንደዚህ መሰራት ይችላል። ደረጃው እንደዚህ መቀነስ ይችላል። የነጠላው ስፋት ደግሞ ይህን ይመስላል። በጣም የሚያምር አሰራር ነው ያለው። ይህን ይመስላል። ቆንጆ ዲዛይን ነው። ለምትፈልጉት ፕሮግራም ብትጠቀሙት የሚሆን የሚያፈካ ልብስ ነው። ይህን ይመስላል። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 18 ሺ ብር ብቻ ነው ቴዲዬ። ይህ ልብስ ደግሞ በጣም ልዩ ነው። ምራቅ የሚያስወጥ አይነት ልብስ አይሁን ከዚህ ጠበብ ብሎ ሲሰራ የቆየ ልብስ ነው። አሁን ደግሞ እኛ በሁለት ዳይመንድ አድርገን እንደዚህ ቆንጆ አድርገን አሰረተነዋል። እንደተናገርኩት ያው ለሙሽራ እናት ብዬ ነው ቀድሜ ጀመርኩትና ለሙሽራና ለሙሽራ እናት ተብሎ የቀረቡ ልብሶች ናቸው። በጣም የሚያምር ዲዛይን ነው። እንደምታዩት አርቡ፣ ስፋቱ፣ ዲዛይን አጠቃቀማቸው፣ ከለር አገባቡ በጣም ዩኒክ ነው። እንደምታዩት ነው፣ በጣም ነው የሚያምር። የመነኑ ጥራት ሁሌም እንደምናገረው በጣም የሚያምር ነው ፍሬሞቹ በራሱ ያምሩት ልክ በሁለት ከለሮች መስቀል መስቀል ነው የተዘጉበት። ፍሬሞቹ ዳር ላይ ያሉት የተቀመጡት ዲዛይኖች እራሱ ልዩ ናቸው። በጣም ነው የሚያምር። ይህን ይመስላል። የነጠላውን ስፋት ደግሞ ላሳያችሁ። በጣም ሰፊ ነው። ነጠላው ይህን ይመስላል። እሺ፣ ሙሉ በሙሉ አንዷ አንድ አይመን የተጠቀሙት፣ ዳር ዳር ላይ የተጠቀሙት ዲዛይኖች በጣም ልዩ ናቸው። እንደምታዩት በጣም ያምራል። እኔ በጣም የወደድኩት ልብስ ነው ይሄ ልብስ። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 27 ሺህ ብር ብቻ ነው። አዎ በጣም ያምራል ይሄ ልብስ። አየሁት ስፋቱ፣ ከለሩ፣ ዲዛይን አቀማመጡ እንዴት እንደሚያምር እንደዚህ። በተለይ ካሜራ ላይ ይህ ልብስ በጣም ውጥት ብሎ ዲዛይኖቹ ቁልጭ ብሎ ይታያሉ። በጣም ነው የሚያምር ስፋቱ በራሱ እንዴት እንደሚያምር ሰፋ ያለ ነገር ነው መሆን ያለበት አይደል? ለሙሽራ ነው ግዴታ። ሙሽራ ማለት ስለሆኑ እንደዚህ ቆንጆ ሆኖ ሰፊ ሆኖ የተሸመነ ልብስ ነው። ስራው ጽድት ያለ ልብስ ነው። እንደዚህ ሲታይ በጣም የሚያምር ቆንጆ አሰራር ያለው ልብስ ነው። እንደዚህ ሲታይ በጣም ነው የሚያምር ዲዛይን አቀማመጡ፣ ጥራቱ፣ አሰራሩ የመነኑ ጥራት ጽድት ብሎ የተሰራ ልብስ ነው እንደምታዩት ና ክሬሞቹ በራሱ ነጠሎቹ ላይ ገብተው ቆንጆ አሰራር ነው ያመጡት። የተጠቀሙት ዲዛይን ራሱ በጣም የሚያምር ከለር አገባባቸው ልዩ ነው። ሶስት ከለር ብቻ የተጠቀሙት ግን እንት ውብ አድርገው እንዳመጡት እዩት፣ በጣም ያምራል። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሀያ አምስት ሺ ብር ብቻ ነው። በጣም ያምራል። ቀጣይ ማሳያት ደግሞ ቴዲ በጣም ወደው ነው ጥበብ ላይ ድምቅ ከላይ ቀር እንደዚህ ነው መድመቅ ያለበት። በጣም ደማቅ እንደሚያ ፍክት አባባሉ ብርቱካን ከለር ነው ሙሉ መደቡ። ከላይ ደግሞ በጣም የምንወደው የብዙ ሰው ምርጫ የሆነ ጎመን ከለር አየር መንገድ ከለር እንለዋለን። ይሄ አረንጓዴ ጠቆር ያለ አረንጓዴ ማለት ነው። እሱን ከለር የተጠቀምነው ጎልደን አጠቃቀማችን። ከዛ ደግሞ አልፎ አልፎ በትንንሹ ፐርፕል ከለሮች የገቡት ከለሮች እንዴት አሳምረው እንደሚያሳዩት ሲዩት ዲዛይኑ ጥቁር ምን ልክ እንደፈርጥ ሆኖ ደግሞ ጥቁር ጥቁር ከለር መሃል መሃል ላይ ተጠቅመንላችኋል። በጣም ነው የሚያምር። እነዚህ ዲዛይኖች በራሱ መስቀል ዲዛይን ናቸው። በደንብ ተጨንቀው የተሰራ ልብስ ነው። በጣም ያምራል። ይህንን ከለር ከዚህ በፊት ኑድ ከለር ዋናው መደቡ ኑድ ከለር አቅርብ ቤላችሁ በጣም ብዙ ሰው ነው የወደደው። በጣም ያምራል። አሁን ደግሞ ድምቅ ባለው ብርቱካን ከለር ነው የቀረበላችሁ በጣም ያምራል። ዲዛይን አጠቃቀማቸው ልዩ ነው። የምትፈልጉት ስታይል ተሰርቶ አልቆለት ሀያ ስድስት ሺህ ብር ብቻ ነው። ትልቅ በጣም ትልቅ ነው፣ ያምራል። በቀጣይ ማሳያቸው ልብስ ደግሞ በጣም የብዙ ሰው ምርጫ የሆነ የሚያምር ቆንጆ ዲዛይን ያለው ይህ ልብስ ብዙ ቦታ ላይ አይተው ይሆናል። በጣም ነው የሚያምር ፎቶም አለው ከስተምር ይሄ የትእዛዝ ልብስ ነው ትእዛዝ ልብስና ያው ለአዲስ ከስተመሮች የማሳየት ስላለብኝ ማሳያት በጣም ነው የሚያምር። ጠበብ ያለ ዲዛይን ስፋት ያለው ነው የምፈልግ ስላለች ጠበብ ባለ ነው የቀረበ። ይሄ ከዚህም የሚሰፋ አለው ከዚህም ብስፈት ብሎ የምትፈልጉ ከስተምሮች ካላችሁ ከዚህም የሚሰፋ ስላለው ማሳየት ይችላሉ። በጣም ነው የሚያምር ዲዛይን፣ አጠቃቀማቸው እንደዚህ ከርቀት ሲታዩ እነዚህ ተ እንደ ቦክስ ናቸው መሀል ላይ የተጠቀሙት። እዚህ ጋር መስቀሎች ናቸው የተጠቀሙት፣ መሀል መሀል ላይ መስቀል አለው። በጣም ነው የሚያምር፣ ከርቀት ሲታይ በጣም የሚያሳምር አይነት ዲዛይን ነው ፍሬሞቹ በሙሉ መስቀል መስቀል ዲዛይን ሆነ የተሰሩት። በጣም ያምራል። ከለር አገባቡ ዲዛይኑ ልዩ ነው። ከሌላም ከለር አለው በቀጣይ ያሳያችኋለሁ። በጣም ነው የሚያምር ይሄ ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሀያ ሁለት ሺህ ብር ብቻ። በጣም ያምራል። ይች ከለር አታምሩ እንዴት እንደሚያምር ዩት ሰማያዊ ከለር ነው። በጣም ነው የሚያምር መደቡ ሙሉ በሙሉ በሰማያዊ ከለር የተሰራ ነው። ከዚህ ቪዲዮ ላይ አሳይቻቸው ነበር በብርቱካን ከለር። አዎ እዚሁ ላይ በብርቱካን ከለር አሳይቻችሁ ነበረ። በጣም ነው የሚያምር ቆንጆ አሰራር ነው ያለው። ከለር አገባቡ፣ ዲዛይኖቹ ልክም ያሉ ናቸው። እንዴት እንደሚያምሩ ይህ ውስጥ ዲዛይን አሰራራቸው በጣም ያምራል። መስቀል መስቀል ዲዛይን ናቸው፣ ልዩ ናቸው። ነጠለውን ደግሞ ላሳያችሁ። የነጥለውን ስፋት ይህን ይመስላል። የነጥለውን ስፋት በጣም ያምራል። ቆንጆ አሰራር ነው ያለው። ይህንን ልብስ በምትፈልጉ ስታይል ተሰርቶ አልቆለት አስራ ስምንት ሺህ ብር ብቻ። በጣም ነው የሚያምር ከለሩ፣ ዲዛይኑ ልዩ ልዩ ነው። ይህንን ልብስ ደግሞ እንደምታዩት ቤት እንደሚያምራ አያችሁት። ይሄ ደግሞ ለአጃቢዎች ነው መሆን የሚችለው ለሙሽራነት አይሆንም። እነዚህ ከለሮች ያው ዝም ያለ ከለር ነው። በዛ ላይ ከለሩም ጸጥ ያለ ከለር ስለሆነ ይህን ያክል ለሙሽራናት የሚጋበዝ አይደለም። ዲዛይኑ ግን ዝም ያለ ከለር ነው። ለአጃቢዎች፣ ለተለያየ ፕሮግራም ያላቸው ከስተመሮች ይሄ መሆን የሚችል፣ እንዲሁ ደግሞ ጀስት በፈልጋቸው ለምታሰሩ ከስተመሮች የሚሆን በጣም የሚያምር ዲዛይን ነው። ይህን ይመስላል። ከለር አገባቡ፣ ዲዛይኑ በጣም ዩኒክ ነው። ለየት ያለ ልብስ ነው። እንደምታዩት ቆንጆ አሰራር ነው ያለው የነጥ ያለው ስፋት ደግሞ በጣም ነው የሚያምር። ሙሉ በሙሉ እነዚህ ዲዛይኖቹ ምንም ሳይቀር ዳርና ዳር ላይ ደግሞ በዳይመንድ ፍሬም ያለቀ ነው። እዚህ ጋር የተጠቀሙት ዲዛይኖች መሀል መሀል ላይ ያሉት በጣም ነው የሚያምሩ። ይህን ይመስላል። በጣም የሚያምር ልብስ ነው። ይህን ልብስ ከዚህ በፊት በፒንክ ከለር አቅርቤላችሁ፣ ብዙ ከስተመሮች ይወዳችሁታል። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 17 ሺህ ብር ብቻ በስ። ከመጨረሻ ማሳያችው ዲዛይን ደግሞ ልዩ ናት። እንዴት እንደምታምሩት እንዲታያችሁ ዲዛይኑ እንደዚህ መነኑን ላይ ጣል አድርጌ ላሳያችሁ እንዴት እንደሚያምሩት። ከላይ የተጠቀሙ ዲዛይኖች መሃል ማለ ያሉት ፐርፕል ከለሮቹ ልዩ ናቸው። በጣም ነው የሚያምሩ። ይሄን ልብስ ሲሰራ ለየት ያለ ነው በጣም ያምራል። መሃል ማለ የተጠቀሙት ቦክሶቹ ራሱ እንዴት እንደሚያምሩ መስቀል ዲዛይን ናቸው ሁሉ እዚህ ጋር የተጠቀሙት በራሱ ዝግዛጎቹ ፍሬሞቹ በጣም ነው የሚያምሩ። ቆንጆ አሰራር ነው ያለው ልብስ ነው እንደምታዩት በጣም ያምራል። የነጠላውን ስፋት ደግሞ ላሳያችሁ ትልቅ ነው። ይህን ይመስላል። ነጠላው በጣም ያምራል። ሙሉ በሙሉ አንዷን ነው የተጠቀሙት። ቆንጆ አሰራር ያለው ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት ሀያ አንድ ሺህ ብር ብቻ ነው። በጣም ያምራል፣ ታምራለች። የዛሬ አልባሳቶቻችን እነዚህ ናቸው። እንግዲህ በቪዲዮችን መካከል የወደዳችሁት ልብስ ካለ ሁሌም እንደምንለው በተቀመጠው ስልክ ቁጥር እየደወላችሁ ኦርደር ማድረግ ትችላላችሁ። በመላው ዓለም በየቤታችሁ እናደርስላችኋለን ማለት ነው። የዛሬዎቹ አልባሳት እንግዲህ ለሙሽራ፣ ለሙሽራ እናት፣ ለአጃቢዎች፣ ለትላልቅ ፕሮግራም የሚሆኑ የተመረጡ ምርጥ ምርጥ አልባሳት ናቸው ማለት ነው። ተወዷቸዋላችሁ ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። ሳምንት ተመለሱ። ቸር ያገናኛል።